ሰላም ውዴ፣ ናፊዳር ቲቪ ቤተሰቦቼ እንደምን አላችሁልኝ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ፣ በሰላም አደረሰን። በሀገር ውስጥም የምትገኙ በውጭ ሀገርም በተለያዩ የዓለም ሀገራት ላይ የምትገኙ ውድ ቤተሰቦቼ እንኳን አደረሳችሁ። በዓሉ የሰላም የጤና የፍቅር እንዲሆንልን ምኞቴ ነው። ዛሬ ምክር የለም፣ እንደዚህ እንደምታዩት ፏ ብዬ እንግዲህ ቡናዬን ይዤ፣ አዘገጃጀቼ አቀራርቤ ይዤ እላችሁ መጥቻለሁ። እናወራለን፣ እንሳሳቃለን። ስለ በዓል ቆንጆ ቆይታ ኖረና ይኖረናል። ቡና ማፈላለው እንጠጣለን። ስለዚህ አብራችሁኝ ሁኑ። ያላችሁበት መልካም በዓል ይሁንላችሁ። እና ደግሞ እስኪ የት ሆናችሁ በምን አይነት መልኩ በዓልን እያከበራችሁ እንደሆነ ኮመንት ላይ ጻፉልኝ። አብራችን ቆዩ። መልካም በዓል እሺ። እና እንዴት ናችሁ? በዓል እንዴት ነው? በዓል ሲደርስ ያው በቃ በጣም ብዙ ትዝታዎች አሉ አደለ? በጣም ደስ ደስ የሚሉ ይሄ ልብስ የሚገዛልን ነገር አለ በተለይም ደግሞ የፋሲካ በዓል በጣም ረዥም ጊዜ በጾም ቆይተን ከዛ ደግሞ የስግደት በዓል አለ። የሕማማት ሳምንት አለ። ፋሲካ ደግሞ የራሱ ቅዳሜ ሌሊት ተነስቶ መብላት አለ ሌሊት ላይ። እና በጣም ደስ የሚል በጣም የምወዶ በዓል ነው የፋሲካ በዓል እና ብዙ በዓላትም ያሉበት ከሆሳና ጀምሮ ብዙ በዓላት ያሉት በጣም ደስ የሚል የጾም ወቅት አሳልፈን የሚመጣ ስለሆነ በጣም በደስታ በጣም በጉጉት ነው የምንጠብቀው እና እስኪ እናንተ የትኛውን በዓል ነው በይበልጥ የምትወዱት? እኔ ፋሲካ ብያቸዋለሁ። አዲስ ዓመትም ደስ ይለኛል። እናንተ ደግሞ በይበልጥ የምትወዱት በዓል የትኛውን በዓል እንደሆነ በዚህ አጋጣሚ ጻፉልኝ። እና ደግሞ ለሊት ላይ ለሊት ላይ ማለት ነው የምር የፋሲካ ያው ቅዳሜ ለሊት ዘጠኝ ሰዓት ላይ ይበላል አይደለ? ይፈሰካል እና እሱ ፓርት እስኪ ትዝታ ያላችሁ አሁንም፣ የቪዲዮ እናንተ ጋር ሲደርሳችሁ ያው የፋሲካ በዓል ላይ ነው እና ለሊት ተነስታችሁ በላችሁ ወይስ እንዴት ነው? እስኪ ኮመንት ላይ ይህንንም መልሱልኝ። የእውነት እኔ እኔ ብጠይቁኝ አይ አልበላሁም፣ በጣም ቆይቻለሁ። ለሊት ተነስቼ ከበላውኝ ያው ጠዋት ላይ ነው፣ በቃ ብዙ ጊዜ የምበላው ነው። እናንተ እስኪ ያለውን ነገር ጻፉልኝ፣ እናንተ ጋር ያለውን ልምምድ ጻፉልኝ። እንዴት ነው ለሊት ተነስታችሁ ትበላላችሁ ወይስ ከዚህ በፊት ነገር ያችኋለሁ። እኔ ግቢ ጎንደር ዩኒቨርሲቲ የተማርኩት ከአዲስ አበባ ወደ ጎንደር ዩኒቨርሲቲ ነበረ የተመደብኩትና ኦልሞስት ሁሉንም በዓላት ግቢ ላይ ነው ያሳለፍኩት። አንድ ሁለት በዓል ይመስለኛል ገና እዚህ መጥቼ አዲስ አበባ መጥቼ አክብሬያለሁ። ከዚ ውጭ ግን ሁሉንም በዓላት ግቢ ላይ ሆኜ ነው ያከበርኩትና በጣም ከባድ ነበር። ደስም የሚል ነገርም ደግሞ ነበረው። ምክንያቱም ግቢ ላይ ከቤተሰብ ተለይታችሁ በዓል ማክበር በጣም ከባድ ነገር ነው። ይከፋል፣ ይደብራል። ቤተሰቦቻቸው ቅርብ ያሉ ወደ ቤተሰቦቻቸው ይሄዱ ነበር። እኔ ደግሞ በጣም የምቀርቧት ቤት ጓደኛዬ ሁሌ በቃ ወደ ቤተሰቦቿ እንደሄደች ነበረ። ባህር ዳር ነበሩ ቤተሰቦቿ፣ እና ትንሽ ቅርብ ስለሆነ ለጎንደር ሁሌ ባህር ዳር በቃ አትቀርም ትሄዳለች። እና በብዛት ብቻዬን ነበር የማሳልፈው እዛው የግቢ ልጆችም ደግሞ ነበሩ። የጎንደር ልጆች ቤታቸው ይወስዱናል በቃ እውነት፣ እንዴት እንደሚንከባከቡን ልነግራችሁ አልችልም። በእውነት በዚህ አጋጣሚ በያላችሁበት እንኳን አደረሳችሁ፣ በጣም የማመሰግነው ለማለት እፈልጋለሁ። እና ግቢ ላይ ትንሽ ከበድ ይላል። የፋሲካ ደግሞ በጣም ይገርመኝ የነበረው ምንድን ነው ግቢ ላይ ለሚያከፍሉም ለሚቆዩም ልጆች ዘጠኝ ሰዓት ብቻ ተነስተው ለሚበሉ ልጆች እሱ እንዳይቀር ግቢ ላይ ዶሮ ታርዶ ምናምን በቃ በጣም ይገርመኝ ነበረ። ለዛ ሁሉ ተማሪ በጣም ብዙ ዶሮ ታርዶ ምናምን ይሰራ ነበር ይዘጋጀልን ነበርና እሱ እሱ ነገር አሁን ላይ ትዝ ሲለኝ በጣም ይገርመኛል። በጣም ደስ ይል ነበረ። እንዳልኳችሁ ደስ የሚልም ፓርት አለው ደስ የማይልም የሚከፋም ፓርት አለው እና በዚህ ሰዓት በተለያዩ ዩኒቨርስቲዎች በተለያዩ የኢትዮጵያ ክፍል ያሉ ዩኒቨርሲቲዎች ላይ ሆናችሁ በዓልን እያከበራችሁ ያላችሁ እንኳን አደረሳችሁ፣ መልካም በዓል ይሁንላችሁ። እንግዲህ ጥሩም ነገር አለው እንዳልኳችሁ የሚከፋም ነገር አለው እና አይዟችሁ፣ መልካም በዓል እንግዲህ ጥሩ ነገሩን እያሰባችሁ ጥሩ ጥሩ ነገሩን እያስበለጣችሁ እንድታከብሩ ነው የምለው። እስኪ እናንተም አለን አለን በሉኝ፣ እዚህ ዩኒቨርሲቲ ነን፣ እያከበርን ነው፣ ና እንከታተልሻለን የምትሉኝ ብዙ አላችሁ እና መልካም በዓል ይሁንላችሁ እንኳን አደረሳችሁ ለማለት እወዳለሁ። ሌላ ደግሞ በዓል ሲደርስ በቃ ደስ የሚለኝ በጣም የምወደው ነገር እና ድሮ ላይ በቃ ከማዘር ጋር ገበያ አልመሄድ የማላደርገው ጥረት የለም። በቃ ይሄ ቫይቡ በጣም ደስ ይለኛል። ይሄ ገበያ ቦታ ያለው ነገር አይደለም። ግርግሩ ሁሉም ለመግዛት፣ ለመሸጥ በቃ በየቦታው ሁሉም ቦታ ማለት ይቻላል የማይሸጥ የማይገዛ ነገር የለም። የቤት ዕቃ፣ የምግብ ነገሮች በቃ ሁሉ ነገር ነው የሚገዛው የሚሸጠው፣ እና እሱ ግርግር በጣም ነበር ደስ የሚለኝ። ትራንስፖርት ቦታዎች ላይ ራሱ ያለው ግርግር፣ መናኸሪያዎች ላይ ያለ ግርግር፣ በአለም ወደ ቤተሰብ ሄዱ ለማክበር መናኸሪያዎች በጣም ነው የሚጨናነቁት። በቃ ቤተሰብ ጋር ለመቀናቀል ያለ ጉጉት አለ። ቤተሰብም ደግሞ እዛ በይ ያለበት ማለት ነው። ልጆችን ቤተሰብን ለመቀበል የሚደረግ ሽር ጉድ አለ። በጣም ነው ደስ የሚለው ሁሉ ነገር። እኔ እንዳጋጣሚ ሆኖ እዚሁ አዲስ አበባ ነው ያለሁት፣ እዚሁ ነው የማከብረው። ቤተሰቦች ጊዜ ስለሆነ ያሉት እዚህ አዲስ አበባ ነው። በዓልን ማክበሩ ግን በተለያየ ቦታ ሆናችሁ ከምትኖሩበት ተነስታችሁ በዓል ለማክበር ወደ ቤተሰቦቻችሁ የሄዳችሁም ትኖራላችሁ። መልካም በዓል በእያላችሁበት። እዚህ ቦታ እዚህ ሄጄ ነው እንብላችሁ ደግሞ እስኪ ኮመንት ላይ ጻፉልኝ፣ ከየት ወዴት እንደሄዳችሁ፣ በዓል የት ሆናችሁ እያከበራችሁ እንዳላችሁ ጻፉልኝ። ሌላው ደግሞ በዓልም በስደት ሆናችሁ በተለያዩ ሀገራት የምታከብሩ በጣም ብዙ ኢትዮጵያውያኖች አላችሁ። እናንተም እንኳን አደረሳችሁ በያላችሁበት መልካም በዓል ይሁንላችሁ። ይገባኛል፣ በጣም ከባድ ነው። እኔ ከዚህ ከአዲስ አበባ ጎንደር ሄጄ የራሴ የምላቸው እንግዲህ ጓደኞች ባሉበት ራሱ ሳከብር እንዴት እንደከፋኝ አውቃለሁ። እና ስደት ሲሆን ደግሞ የሀገር ልጅም በሌለበት ሊሆን ይችላል ያላችሁት እና በጣም እንደሚከፋ ይገባኛል። ግን ደግሞ አሁን ቴክኖሎጂውን ደስ ይላል የሀገር ልጆችን እንደዚህ በቀጥታ የምታዩበት እድል አለ እና አይክፋችሁ፣ አይደብራችሁ ለአላማችሁ ለህልማችሁ ነው እዚህ ቦታ ላይ እየተገኛችሁት እና መልካም ባልሆነላችሁ እንደ ባላችሁ ነገር በአለም ፋብላችሁ ለማክበር ሞክሩ በቻላችሁት በቻላችሁት መንገድ እንግዲህ የበዓል ስሜቱን ለማምጣት የምትችሉ ከሆነ እድሉ ካለ ካልሆነም ደግሞ እንደው በቃ በጥሩ ስሜት ጥሩ ሆኖ ጥሩ ተሰምቷችሁ ለማሳለፍ ሞክሩ። ይችም ቀን ታልፍና ደግሞ ወደ ሀገር ገብታችሁ ሰብሰብ ብላችሁ ከቤተሰብ ካዝማድ ጋር የምታከብሩበት ጊዜ ይመጣል። በርቱልኝ፣ ጠንክሩልኝ ለማለት እወዳለሁ። ሀሳባችሁም ደግሞ ኮሜንት ላይ ሳፉልኝ። እንኳን አደረሳችሁ። እንኳን አደረሰሽ እንደምትሉኝ ጠብቃለሁ። መልካም በዓል ይሁንላችሁ በያላችሁበት ሌላው ደግሞ ከበዓል ጋር አብሬ ማንሳት የምፈልገው ነገር ምንድነው፣ በዓልና ትዳር ነው። በዓልን ያው እንግዲህ ከቤተሰብ ጋር ሆነን በጣም በብዙ አይነት መልኩ ልናከብር እንችላለን። ረዥምም ጊዜ ነው ከቤተሰብ ጋር በዓል የምናከብርበት። ያው እንግዲህ ለትዳር እስከምንበቃበት እድሜ ባለው ሞስት ፕሮባብሊ ከቤተሰብ ጋር ሆነን ነው በዓል የምናከብረውና የለመድ ነው ያየ ነው የምንወደውም ሊሆን ይችላል የበዓል አከባበር አለና። ከዛ ደግሞ ወደ ትዳር ላይ ስንመጣ የኛ የራሳችን የባህል አከባበር ይኖራል። ከቤተሰብ የምንጠብቀው ያየ ነው አለ። ወንዶች ብዙ ጊዜ ይሄ እንዲሆንል እንደዚህ ቢሆን እናቴ እንደዚህ ታደርግ ነበረ የሚሉት ነገር ይኖራል። ሴቶችም ጋር ይኖራል፣ ቤት እንደዚህ ሆን ነበር አሁን የኔ ኃላፊነት ነው እንደዚህ ማድረግ አለ የሚባሉ ነገሮች ይኖራሉ። እና እኔ ግን መሆን አለበት ቢሆን ጥሩ ነው ብዬ የማስበው ሁለታችሁም የራሳችሁን የሆነ ተነጋግራችሁ ተማምናችሁበት የራሳችሁ ነው እናንተ የሚያስደስታችሁ እናንተ የምትወዱትን ስለዚህ ደስ ያላችውን የበዓል አከባበር በቤታችሁ ላይ እንግዲህ ብትጀምሩ ብታፈጡት እሱን የተሻለ ነው ብዬ አስባለሁ። ለምን በቃ ብዙ ጊዜ አንዳንዴ ይሄ በዓል ያለመግባባትም ምክንያት ስለሚሆን ነው ብዙ ጊዜ ስለማይ ነው። በቃ በዓል ሲደርስ እንደዚህ አላረግሽም እንደዚህ አላረግም ምናምን የሚባሉ ነገሮች ይነሳሉ እና በዓል የደስታ ነው፣ ጥሩ ሆነን ደስ ብሎ የምናሳልፈው ነው እንጂ እንደዚህ ያለመግባባቶች ምክንያት መሆንም የለበትም ብዬ አስባለሁ። ስለዚህ ያ እንዳይሆን ቀደም ብላችሁ በዓል የምታከብሩበት መንገድ በግልጽ እኔ እንደዚህ ነው የምፈልገው፣ አንተ እንዴት ነው የምታስበው? ምን እናድርግ? የቱ የቱ ይሻላል? እያላችሁ በመመካከል ጥሩ የምትሉትን ብታደርጉ ብዬ አስባለሁ። እስኪ እናንተ የምታስባላችሁ በትዳር ያላቸው በዓል ማክበር እንዳችሁ ምን ይመስላል? እንዴት ነው የምታከብሩት? እንዴት ነው የምታደርጉት? ቤተሰብ ጋር ሄዶ መጠየቁም አለ አደለ? በጣም ሁ ደስ የሚለው በዓል በቃ አንድ ቀን ብቻ ተከብሮ የሚያበቃ አደለም። ከዛ ቤተሰብ ጋር ደግሞ ሚሄድ ይቀጥላል። ትዳር ውስጥ ሲገባ ማለት ነው። በፊት እንግዲህ ከቤተሰብ ጋር ሆናችሁ የምታከብሩ የነበረው ወይም ሌላ ቤተሰብ ጋር ከወላጆቻችሁ ጋር የምትሄዱ የነበረው አሁን ደግሞ እናንተ ጠያቂም ትሆናላችሁ ወይም ወደ እናንተ የሚመጣ ይኖራል እና በዓሉ እየሰፋ እየሰፋ ነው የሚሄደው። በጣም ነው ደስ የሚለው መጠያቁ። ስለዚህ እዚህ ላይ ደግሞ ያላችሁን ሀሳብ ጻፉልኝ። በድጋሚ እንኳን አደረሳችሁ። መልካም በዓል ይሁንላችሁ። ዝም ብዬ ብዙ አወራሁባችኋል። ቡና ቁርስ የሚያዙ ቡና ሚሄው እየደረሰ ነው እየፈላ ነው። ቡና ቁርስ ያዙ።

ዛሬ የፋሲካን የትንሳኤን በዓል ምክንያት በማድረግ ትንሽ ተጨዋወትን፣ ትንሽ አወራን ስለ በዓል። የዛሬው ቪዲዮ ይህንን ይመስል ነበረ የበዓል ቆይታችን ማለት ነው። እንኳን አደረሳችሁ በድጋሚ በሀገር ውስጥም ከሀገር ውጭም የምትገኙ ቤተሰብ ጋር ብዙ ኪሎሜትሮችን አቋርጣችሁ የሄዳችሁ ቤተሰብን ተቀብላችሁ በዓልን ጥፋ ውላችሁ እያከበራችሁ የምትገኙ ሁላችሁ ኢትዮጵያውያን በዓሉን የምታከብሩ በሙሉ እንኳን አደረሳችሁ። መልካም በዓል ይሆንልን። ገና ይቀጥላል በዓሉ፣ አደለ አላለቀም። መልካም በዓል ይሆንልን ለሁላችንም። እስካሁን ድረስ ስለቆያችሁ በጣም አመሰግናለሁ። ሐሳባችሁን አስተያየታችሁን እንዳለ ኮመንት ላይ እጠብቃለሁ። መልካም በዓል በድጋሚ። አመሰግናለሁ። ቻው